አራተኛ ላይ ደግሞ የምናያቸው ምንድናቸው ሞርኒንግ ስታር ነው። እንግዲህ እናንተ ብዙዎቹ ታውቃላችሁ። ሞርኒንግ ስታር የሚባለው በቡሊሽ ቡሊሽ ካንድልስቲክ ላይ አራተኛው ላይ የሚገኘው ምንድነው ይሄ ሞርኒንግ ስታር የምንላቸው ይሄም ደግሞ ምንድነው ቡሊሽ ሪቨርሳል ፓተርን ፓተርን ነው የሚባለው እኛው ደግሞ በሶስት ካንድሎች ናቸው የሚመሰረተው ማለት ነው። ሞርኒንግ ስታሩ ዘፈሪስት ካንድል ስትሮንግ ቤሪሽ ካንድል ነው። እዚ ጋ እንደምታዩት ዘፈሪስት ካንድል ስ ስትሮንግ ቤሪሽ ካንድል ስክ ነው። እዚጋ ያቸዋላለ እዚ ጋ እንደምታዩት ቤሪሽ ካንድል ስ አለ እዚ አካባቢ ላይ። ከዛን ደግሞ ዘተከንድ ካንድል ስ ስሞል ካንድል ነው። እችኛው ደግሞ በጣም ትንሽ ካንድል ይኖረናል ማለት ነው። እዚ ጋ ደግሞ ወይም ደግሞ እንዲ ሲሽን የምትባል ኢንዲስሽን የምትባል ወይም ደግሞ ዶጂ የምትባል ሁለተኛ ላይ ትገኛለች። ከዛ ደግሞ ሳምታይምስ ዶጂ ነው የምንላቸው ወይም ደግሞ ኢንዲስሽን ኦፍ ዘ ማርኬት ፓርቲስፓንት ነው ውሳኔ ዶጂ ካንድልስ የምንላቸው ማለት ነው። ከዛ ደግሞ ሶስተኛ ላይ የምናገኘው ምንድነው ስትሮንግ የሆነ ቡልሽ ካንድሊስቲክ ነው ዊች ማርክስ ትሬንድ ቼንጅ ነው። ይህኛው ደግሞ ምንድነው ከዚህ ከትንሿ ከዶጂ የምትመስለው ፓተርን ካንድልስቲክ በኋላ ምንድን ነው እሱ ስትሮንግ ቡልሽ ካንድል ይፈጠራል ማለት ነው። ይሄ ደግሞ ምንደረጋ ትሬንዱን ደግሞ ቼንጅ ያደርገዋል ማለት ነው። እሱ ስትሮንግ ቡልሽ ካንድል ሶስተኛ ላይ ስናገኝ ማለት ነው። እዚህ ጋር እንደምታዩት በጣም ቡልሽ ካንድል አለ፣ በጣም ስትሮንግ ነው። ስለዚህ ደግሞ ይሄኛው ምንድን ነው የሚያመለክተን በጣም ማርኬት ትሬንዱ ወደ ላይ ሪቨርስ እንደሚያደርግ የሚያመለክተን ነው ማለት ነው። እነዚህ ካንድሎች ደግሞ ምንድን ናቸው ስትሮንግ ኢንዲኬሽን ኦፍ ፖቴንሻል እነዚህ ሞርኒንግ ካንድልስቲክ የምንላቸው ሞርኒንግ ስታር የምንላቸው ምንድን ነው ስትሮንግ ኢንዲኬሽን ኦፍ ፖቴንሻል ትሬንድ ሪቨርሳል ናቸው በቦተም አካባቢ ቻርት ቦተም ላይ የምናገኛቸው ከሆነ ይህ እነዚህ ሞርኒንግ ሞርኒንግ ስታር የምንላቸው ቦተም ካገኘናቸው ቦተም ቻርት ካገኘናቸው ስትሮንግ ኢንዲኬሽን ኦፍ ፖቴንሻል ትሬንድ ሪቨርሳል ናቸው ማለት ነው። ትሬንደሮች ደግሞ ይሄንን ደግሞ በመጠቀም አንዳንዱ ሶፕሉሳቸውን ይሄንን በሁለተኛው ካንድሊስቲክ ስር ያደርጉታል። ሎንጩ ደግሞ በቡሊሽ ካንድሊስቲክ ሶስተኛ፣ ካንድሊስቲክ ያደጉና ሎንግ ፖዚሽን ይገባሉ ማለት ነው። አንድ ጥናት ደግሞ እንደሚያሳየው ከሆነ ይሄኛው ጥናት ካንድሊስቲክ ቻርቲንግ ኢንድ ቴክኒካል አናላይሲስ የሚለው በቸሆሎ ፓርክ እና ስኮት ኤች ኢርዊን በተጠና ጥናት ነው ይሄኛው በጆርናል ኦ ፋይናንሽል ማርኬቱ ነው ጥናት የተደረገው። የሚያሳየው ምንድን ነው? አኮርዲንግ ቱ ዜር ፋይንዲንግ ሞርኒንግ ስታድ ፓተርን ምንድን ነው የሚያደርገው ሰክሰስ ሬት አፕሮክሲሜትሊ ስልሳ አምስት ፐርሰንትን ነው ማለት ነው። ይሄንን ገበያ ይህንን ስልሳ አምስት ፐርሰንት የሚሆነው ፎርካስት ፎር ቡልሽ ሪቨርሳል ማርኬት ነው ማለት ነው። ይሄ ደግሞ በጣም በጣም በጣም ትልቅ ፐርሰንት ነው ፕሮስ ያደረጉት ማለት ነው። በእነሱ ጥናት በፕሪዲክት ማርኬት ሙቭመንትን ባደረጉት ወደ 65 ፐርሰንት የምጠጉ የሚጠጋ ሞርኒንግ ስታር የሚሉት ቡልሽ ሪቨርሳልን በሎንግ ፖዚሽን በመግባት ሰክሰስፉል መሆን ይቻላል ብለው ነው ያስቀመጡት ማለት ነው። ተመልካቾቻችን እንግዲህ ሶስተኛ አምስተኛ ላይ የምናየው ምንድን ነው? ሞርኒንግ ስታር ዶጂ። ሞርኒንግ ስታር ዶጂ የምንለው ተናዘው ማለት ነው። እነዚህ ደግሞ ከሞርኒንግ ስታር ጋር የምትለየው ምንድናት? ቡሊሽ ሪፈርታል ባተር ናቸው። እነዚህም ስሪ ካንድሎች ናቸው ያሉት። ት ዘፈርስት ካንድል ስትሮንግ ቤሪሽ ነው። ይሄኛው ምንድነው? የዘፈርስ ካንድሉ ስትሮንግ ቤሪሽ ነው። ዊች ኢንዲኬት ቤሪሽ ትሬንድ ነው። በጣም ይው እዚህ ጋር እንደምታዩት ተመልካቾቼ፣ እችኛው ሪሽ ቤሪሽ በጣም በጣም ስትሮንግ ቤሪሽ ናት። ከዛ ደግሞ ሰከንድ ዋን ኢስ ኔሰሪ ምንድነው የምትመስለው እችኛው እንደሚታዩት ይሄኛው ጥራት እንደሚያሳየው ዶጂ ስታር ናት ማለት ነው። እችኛው ዶጂ ናት። ሁለተኛ ከአንድ ልስትኳ ከዛን ደግሞ ምንድነው ይሄ ሰጀስት ኢንዲሲሽን ፖሲብሊ ዊክኒንግ ኦፍ ቢር ነው። ይሄ ምንድነው ኢንዲሲሽን የሚያመለክተናል። እቺ ዶጂ ማለት ኢንዲሲሽን ያመለክተናል። ወይም ደግሞ ፖሲብሊ ምንድነው የሚያመለክተን ዊክኒንግ ኦፍ ሴለርስ ነው። ሴለርስ በመደከማቸው ወደ መድከም አቅም እያጡ እየሄዱ እንደሆነ ነው የሚያመለክቱ ማለት ነው። ስለዚህ ይሄኛው ደግሞ ሶስተኛ ላይ ደግሞ ምንድነው ሚያሳየን ስትሮንግ ቡሊሽ ካንድል ነው ማለት ነው የሚያሳየን ስትሮንግ ቡሊሽ ካንድል ነው። ዊች መስት ክሎዝ አባቭ ሚድ ፖንት ዘ ፈርስት ቤሪሽ ካንድል ነው። ይሄኛው ምንድ ነው የመጀመሪያ ካንድሊስቲክ ብሄርሽ ናተራል፣ ከዛ ሁለተኛ ደግሞ ዶጂና ሶስተኛው ደግሞ ቡሊሽ ካንድል ምን ማድረግ አለበት? ስትሮንግ መሆን አለበት። ስትሮንግም ከሆነ ከሆኑ በላይም ደግሞ ከአንድ ከግማሽ በላይ ከሀምሳ ፐርሰንት በላይ ክሎስ ማድረግ አለበት ማለት ነው። ይህኛው ቡልሽ ካንድሉ ዘ ፈርስት ቤሪሽ ካንድሉ እሱ እሳኛው ላይ ከ50 ፐርሰንት በላይ ክሎስ ማድረግ አለበት ማለት ነው። ስለዚህ ይሄኛ ምንድን ነው የሚባለው ሞርኒንግ ስታር ዶጂ ፓተርን ይፈጥራል ማለት ነው። አኮርዲንግ ቱ ዘ ስታዲ በኢሜሊ ቼንን ዩኒቨርሲቲ ኦፍ ዘ ፋይናንሻል ማርኬት እንዳጠኑት በታይትላቸው ኢፌክቲቭነስ ኦፍ ዘ ካንድሊስቲክ ፓተርን ኢን ሞደርን ትሬዲንግ በሚሉት ያስቀመጡት እነዚህ ሞዲ ሞርኒንግ ስታር ዶጂ ፓተርን የሚንጠቀም ከሆነ ሰክሰስፉል መሆናችን ሬቱ ወደ 68 ፐርሰንት ነው ማለት ነው፣ ከፍ የሚለው ማለት ነው። ይሄ ደግሞ በጥናቱ እንዲያሳዩ ለ10 ዓመት በተጠና ጥናት ነው ይሄንን ያሳዩት። ስለዚህ ይሄንን ሞርኒንግ ስታር ዶጂ መጠቀም ወደ 68 ፐርሰንት ሰክሰስፉል ትሬድ ወይም ደግሞ ሎንግ ፖዚሽን ገብተን ሰክሰስፉል መሆን እንደምንችል ይህ ጥናት ያሳያል ማለት ነው። ስለዚህ ተመልካቾች እናንትንም የራሳቸውን ፋይንዲንግ በማግኘት እነዚህን ካንድል ሊስቲንግ በመጠቀም ትሬድ ማድረግ ትችላላችሁ ማለት ነው።